ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምንቆያችሁን ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በሁለት የአውሮፓ ሀገራት የስራ ጉብኝት አድርገዋል። ይሄ የስራ ጉብኝታቸው ምን መልክ ነበረው? ምንስ ውጤት የተገኙበት በሚለው ላይ ቆይታ ልናደርጎ ድናል። ለዚህ ደግሞ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢልለኔ ስዩም አብረውን ያሉት በጣም ነው አመሰግነው። እኔም በጣም አመሰግናለሁ። ምስክር ቀደም ሲል እንዳነሳሁት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በሁለት የአውሮፓ ሀገራት በጣሊያንና ፈረንሳይ ይፋ የሆነ የስራ ጉብኝታቸውን አድርገዋል። በዚህ የስራ ጉብኝታቸው እንግዲህ ሁለቱ ሀገራት ስናውቃቸው የአውሮፓ መግቢያ በር ተብሎ ይጠቀሳሉ። የፖለቲካና ኢኮኖሚ ተጽዕኖቸው በጣም ከፍተኛ እንደሆነም ይነሳል እና ከዚህ አንጻር የጠቅላይ ሚኒስትር ዶክተር አብይ አህመድ ጉዟቸው ምን ይመስል ነበር በሚለው እንጀምር። ሁለቱም ሀገራት በጣም ትልቅ ተጽዕኖ ያላቸው ናቸው። በአውሮፓ አካባቢ ላይ በዓለም ላይም ተጽዕኖ መፍጠር አቅም ያላቸው ሀገራት ናቸው። እንግዲህ የጠቅላይ ሚኒስትሩ የፈረንሳይ እና የጣሊያን የስራ ጉብኝት በዚህኛው ማየት ብቻ አይደለም ያለብን በአጠቃላይ ካለው የትብብር ማዕቀፍ ውስጥ ነው እንግዲህ ማየት ያለብን ምክንያቱም ከዚህ በፊትም እሳቸውም ሄደዋል። ስለዚህ አሁንም እንደገና መሄዳቸው ምንድን ነበረ ጠቀሜታው የሚለውን ነገር በአጠቃላይ ነው ማየት ያለብን እንጂ በቁምጽሏ ብቻ፣ በአንድ ጉዞ ላይ ብቻ የተመሰረተ አይደለም። ግን የጉዞውን ሂደት ምንድን ነበር ያካተተው የሚለው እንግዲህ በማንኛውም የስራ ወይም የኦፊሴላዊ ጉብኝት ከመሪዎች ጋር ውይይቶች ይኖራሉ። ከሌላ ደግሞ ባለድርሻ አካላት ጋር ውይይት ይደረጋሉ። እንዲሁም ደግሞ የተለያዩ ቦታዎች ጉብኝት ይደረጋሉ ልምድ የሚቀሰምባቸው ማለት ነው። በዚህኛው እንግዲህ የፈረንሳይን በምናይበት ጊዜ የጦር ኃይሎች ሚውዚየም አቀባበል ተደርጎላቸው ነበረ። ከዛ በኋላ እንግዲህ የኤሊዜ ፓላስ ወይም ኤሊዜ ቤተመንግስት የፕሬዚደንት ማክሮን ጽህፈት ቤት ማለት ነው እና መኖሪያ እዛ ሰፋ ያለ ውይይት አድርገው ነበረ። እንግዲህ ይሄኛው ውይይት ባለፈው ፕሬዚደንት ማክሮን ኢትዮጵያ መምጣታቸው ይታወቃል ያም ሁለተኛው ጉብኝታቸው ነበረ በኢትዮጵያ ከዛ ጋር የተነሱ ሀሳቦች ነበሩ የተስማሙባቸው እና መግባባት የደረሱባቸው ጉዳዮች ነበሩ እነሱ ምን ደረጃ ላይ ደረሱ የሚለውን ፍተሻ ለማድረግ የተደረገ ውይይት ነበረ እና ብዙ ሀሳቦች ባለፈው ከተነጋገሯቸው የነበሩ ሀሳቦችን የበለጠ ደግሞ አሁን ገምግመዋቸዋል ምን ደረጃ ላይ ደረሱ ምን ክፍተቶች አሉ ከዛ ለምን ይቀረናል፣ አዳዲስ ነገሮችስ፣ ለማጠናከር የበለጠ ትብብራችንን በምን ረገድ መስራት አለብን የሚለውን ማለት ነው። ይሄ እንግዲህ ጠቀሜታው በጣም የሚያሳይህ ምንድን ነው፣ በማንኛውም ጊዜ መሪዎች ውይይት በሚያደርጉበት ሰዓት ላይ የተንጠባጠበ ነገር እንዳይኖር የእነሱን ዳግም ክትትልና የትብብሩን ጥንካሬ የሚያሳይ ውይይት ነበር ማለት ነው። ከዚህ ጋርም ደግሞ ተያይዘው ያው በፈረንሳይ ላይ የተለያዩ ጉብኝቶች አድርገዋል ብዬ ነበረ። ሁለት ሴክተሮች ላይ ነው ትኩረት ጉብኝቶቹ የነበሩት ከእኛ ጋርም በጣም ጠቀሜታና ግንኙነት ያላቸው ማለት ነው። አንደኛው በቴክኖሎጂ ዘርፍ ላይ ነው፣ ፓርቲኩላርሊ ደግሞ በአርቲፊሻል ኢንቴሊጀንስ። እንደምናውቀው ኢትዮጵያ ባለፉት አምስት ዓመታት በጠቅላይ ሚኒስትሩ መሪነት የዲጂታል ሀያ ሀያ አምስትን ትግበራ እየሄደችበት ነው ያለችው በቅርብ ጊዜ ራሱ ትልቅ አርቲፊሻል ኢንቴሊጀንስ እና የቴክኖሎጂ ኤክስፖ ተደርጎ ነበረ። ከተለያዩ ሀገራት መዲናችን ላይ ሰፍረው ብዙ አይነት ውይይቶች ሲያደርጉበት የነበረው ትላልቅ አውደሪ የነበረበት እና የእኛ በቴክኖሎጂ እና በአርቲፊሻል ኢንቴሊጀንስ እያዳበር ነው ያለነውን ኤክስፒሪየንስ ወይም ልምድ ከሌሎች ሀገራት ጋር የምናካፍልበትም የምንገመግምበትም ወደፊት ምን መሰራት አለበት የሚለውን ነገር ያየንበት ነበረ። ስለዚህ ከዛ አኳያ ስታየው ፈረንሳይ የተደረጉ ሶስት የቴክኖሎጂ እና የአርቲፊሻል ኢንቴሊጀንስ ነክ ጉብኝቶች ነበረው። አንደኛው ስቴሽን ኤፍ የሚባል ነው። ስቴሽን ኤፍ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 እነሱ ደግሞ የራሳቸው እይታዎችም ይኖራቸዋል። ከዛ ጋር ተይዞ ሌላኛው የተካሄደው የነበረው እንግዲህ ኖኪያ ነው። ኖኪያ እንደምናውቀው ትልቅ የቴክኖሎጂ ካምፓኒ እና በድሮ ጊዜ አሁን እኛም ስልካችንን ሳንቀይር ብዙ ሰዎች ብዙ ጊዜ የተንቀሳቃሽ ስልክ አምራች በመሆኑ ብቻ ነው የሚታወቀው፣ በዛ ነው የሚታወቀው። ግን አሁን ደግሞ በፋይፍ ጂ እና በሲክስ ጂ ቴክኖሎጂ፣ በናኖ ቴክኖሎጂ በጣም ብዙ የላቁ ነገሮች ያየንበት ነው። ይሄ ጣቢያቸው እንግዲህ ያየነው የነበረው የፈረንሳይ ሄድኮርተርዝ ነው። እዛ ላይም ጉብኝት አድርገው ነበረ። በመጨረሻም ደግሞ ከቴክኖሎጂ ነክ ነገር ጋር ያደረጉት የነበረው ታሌስ ሪሰርች እና ቴክኖሎጂ ወይም የምርምር እና ቴክኖሎጂ ማዕከል ነው። እዛ ላይም እንግዲህ እነሱ የሚሰሩት እንግዲህ ብዙ ጊዜ በሳይበር ሴኪዩሪቲ ላይ ይሰራሉ። በኤሮኖቲክስ ወይም አቪዬሽን ላይም ብዙ ቴክኖሎጂ ፈጠራዎችም አላቸው እና ፕሮዳክቶች አሏቸው። ለእኔ በጣም ኢንትረስቲንግ ሆኖ ያገኘሁት ከዛ በኋላ ከጉብኝቱ በኋላ ለካስ አየር መንገድ ላይ ስታየው ጊዜ የትሪዲ ማፕ ከየት ተነስተ የት እየደረስክ ነው የሚለውን ይህንን ፕሮዳክት እንኳን የሰሩት ይሄ ተቋም ነው ያለው፣ እና ለእኛ ለራሱ ትልቅ አይን ከፋች ነበረ፣ ከሌላው ፕሮዳክቶች ጋር ተያይዞ ማለት ነው። ሁለተኛው ደግሞ ከቴክኖሎጂ ሌላ ለእኛ ጠቀሜታ ያለው ዘርፍ እሳቸውም የጎበኝበት የነበረው ከቱሪዝም ጋር ተያያዘው ነው ማለት ነው። ፈረንሳይ በተለይ በጣም የቱሪዝም ትልቅ አቅም ያላት ሀገር ናት። በጣም ብዙ ሰዎችም የሚመኟት ነው ለመሄድ በዛ ቆይታቸው እንግዲህ ክቡር ጠቅላይ ሚኒስትር የጎበኙት የነበረው የኖትሬዳም ካቴድራል ነው። የኖትሬዳም ካቴድራል እንግዲህ ለፈረንሳይ በጣም ብዙ የታሪካዊ ጠቀሜታ ያለው የሃይማኖታዊ፣ ለካቶሊክ እምነት ተከታዮች በጣም ብዙ ሲግኒፊካንስ ያለው ካቴድራል ነው። ከዛ እኩል ደግሞ ለቱሪዝም ሴክተሩ ብዙ አስተዋጽኦ ያደረገ ነው። ብዙ ሰዎች ከዓለም ዙሪያ እየመጡ ኖትርዳም ካቴድራልን ይጎበኛሉ ማለት ነው እና እንደምናስታውሰው፣ እንደ አውሮፓውያን አቆጣጠር በ2019 ይህ ካቴድራል በእሳት ጉዳት ደርሶበት ተዘግቶ ነበረ እና አሁን በቅርብ ጊዜ ነው ባለፈው ለኦሊምፒክ በሚያዘጋጁበት ጊዜ ለዛ ይደርሳል ተብሎ ፓርሻሊ አሁን ተከፍቷል። ስለዚህ እሱ የጥገና ሂደቱን ማየት እንችለዋል። ፈረንሳይ እንግዲህ በታሪካዊ ቅርሶች ላይ የጥገና ስራዎች ያላቸው ክህሎት በጣም ከፍ ያለ ነው። ከኛ ጋርም በዚህ ጋር ብዙ የምንተሳሰርባቸው እና አብረን እየሰራንባቸው ያሉ ነገሮች አሉ። ስለዚህ የኖትርዳም ካቴድራልን ምንነትም፣ ምን ደረጃ ላይስ ነው ያለው ይሄ ጥገና ሂደት የሚለውን ለማየት ጥሩ አጋጣሚ ገጥሟቸው ነበረ። ግን ከካልቸራል ቱሪዝም ጋር አሁን ለኛ ለራሳችን ወይ ከባህላዊ ቱሪዝም ጋር ምክንያቱም ኢትዮጵያ በጣም ብዙ የምታስተዋውቀው አንደኛው ዘርፍ ያው ቱሪዝም፣ በጣም ብዙ ዘርፎች አሉ ሳብሴክተሮች አሉት እና አንደኛው የእኛ በብዛት እስካሁን ፕሮሞት የሚደረገው የካልቸራል ቱሪዝም ነው እና ለነሱ ደግሞ ይሄ ኖትረዳም ትልቅ እንትነው ያለው። ከዛ መማር የምንችለው ምንድነው? በአመት ከ12 እስከ 14 ሚሊዮን ሰዎች ኖትረዳም ካቴድራሏን ብቻ ለመጎብኘት ይመጣሉ። ክፍያ አያስከፍሉም፣ ግን ተጓዳኝ የሆኑ ሰርቪሶችን ለዛ ከተማዋ ላይ በሚያፈሱት መሰረት በጣም ብዙ ሬቨኒዎች ጀነሬት ያደርጋሉ እና ከዚህ እንኳን የፓሪስ የቱሪዝም ቦርድ ግምት የሚሰጠው ኤስቲሜሽን ከኖትረዳምን ለመጎብኘት የሚመጡት ሰዎች የሚያንቀሳቅሱት የገንዘብ ፍሰት እዛው ከተማዋ ላይ ከ600 ሚሊዮን ዩሮ እስከ አንድ ቢሊዮን ዩሮ በአመት ብቻ ኢንዳይሬክት ከሆኑ የኢኮኖሚ ተጠቀሜታዎች ያገኙበታል ይባላል። እና ለእኛ በጣም ትልቅ ነው ይሄ ምክንያቱም ልክ እንደዚህ አይነት ቅርሶች በየቦታው አለን በተለያዩ የሀገሪቱ ክፍሎች እና ለእነሱ የምንሰጠው አጽንኦት በምን መልኩ ነው የምንንከባከባቸው የበለጠ ደግሞ ፕሮሞት አድርገን የተለያዩ ሰዎችን እዚህ ካልቸራል ቱሪዝምን የሚወዱ ሰዎችን እንዴት ነው ማምጣት ያለብን የሚለውን ነገር አይን ከፋች የሆኑ ጉብኝቶች ነበሩ። ወደ ጣሊያን እንግዲህ ደግሞ ስንሄድ እንደገና ምዛም ላይ የተለያዩ ውይይቶች አሉ ከተለያዩ ድርሻ አካላት ጋር ከሀገሪቷ ጠቅላይ ሚኒስቴር ጋር ውይይት አድርገው ነበረ። ጉብኝቶችም አድርገው ነበረ። ከጳጳሱም ጋር እንዲሁ ውይይት አድርገው ነበረ። ጠቅላይ ሚኒስትሯ ጋር በፓላዞ ቺጊ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 እንድንሰራና እንድንጨርስ እያገዙ ያሉ ኩባንያ ናቸው። አሁን የህዳሴ ግድቡም ኦልሞስት ወደ መጠናቀቅ ላይ ደርሷል፣ ከጥቂት ወራት በኋላ ከዚህ በፊትም ክቡር ጠቅላይ ሚኒስትር ይፋ እንዳደረጉት የኮይሻ ግድብንም እየሰሩ ነው ያሉት እነሱ። ስለዚህ ውይይታቸው ያጠነጥነው የነበረው እነዚህ ስራዎች ምን ደረጃ ላይ ደርሰዋል፣ ምን ይቀራቸዋል፣ ክፍተቶችም ካሉ በምን መልኩ መሞላት አለበት የሚለውን አድርገዋል። ፖፕ ሊዮጋ እንግዲህ የመጀመሪያ ግንኙነታቸው ነበረ። በፈረንጆች ወይም እንደ ኢሮፓውያን አቆጣጠር በ2019 ክቡር ጠቅላይ ሚኒስትር ዐቢይ አሕመድ በጣሊያን በሚያደርጉት ጉብኝት ወቅት የቀድሞውን ጳጳስ ፖፕ ፍራንሲስንም አግኝተው ነበረ። አሁን ደግሞ እኚህም ገና አንድ ወር አካባቢ ነው የሚሆናቸው የቫቲካን ፖፕ ሆነው ከተመረጡ ስለዚህ የመጀመሪያ ግንኙነታቸው ነው። እንደሚታወቀው እንግዲህ ቫቲካን እዚህም የራሷ ግዛት ናት፣ እዚህም ኤምባሲ አላት። የእኛም ደግሞ ከቨር የሚደረገው ፈረንሳይ ባለው ሚስዮናችን ነው። ቫቲካን በጣም ትልቅ ኢንፍሉዌንስ ያላት ተቋም እና ሶቨሬን ስቴትም ናት። ከዚህ አኳያ በጣም ጠቀሜታ ያለው ውይይትና ጉብኝት ነው። ከሳቸውም ጋር በሁለትዮሽ ግንኙነት ላይ በማልታይላተራል ወይም በባለ ብዙ ወገን መድረኮች ላይ ያላቸውን ትብብርም የፈተሹበት እንዲሁም ደግሞ በትምህርት ዘርፍ አብረው ሊሰሩ የሚችሉበትን ነገር ፈትሸውበታል ማለት ነው። ይሄም ደግሞ ለአሁን ደግሞ አዲስ ፖፕ እንደመሆናቸው አዲስ ጳጳስ እንደመሆናቸው ከኢትዮጵያ ጋር ያላቸውን ትስስር የበለጠ መንገድ ከፋች ይሆናል የሚል ውይይቶች አድርገዋል። በመሪ ለመሪ ደረጃ የሚደረጉ ግንኙነቶች በብዛት ለግንኙነቱ የተሰጠውን ትኩረት ጭምር የሚያሳዩ እንደሆነ ይነሳል እና በሌላ በኩል ደግሞ የኢኮኖሚያዊ ትስስርም ከነዚህ ሀገራት ጋር ያለውን ኢኮኖሚ ትስስርም የበለጠ ለማሳደግ ትልቅ ሚና ይኖረዋል ተብሎ ይጠበቃል። እንግዲህ ከዚሁ ከጠቅላይ ሚኒስትሩ የሁለት ሀገራት ጉዞ ጋር ተያይዞ ሌላው ብናነሳው ብዬ የማስበው በእነዚህ ሀገራት መካከል ያለው ትብብር ምን ፍሬ እያስገኘ ነው። በአራት ልክፈላቸው እንግዲህ ከዛ በላይም ሊሆኑ ይችላሉ፣ ግን በአራት ልክፈላቸውና አንደኛው የዲፕሎማሲያዊ ግንኙነትን ብናየው ማለት ነው።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 ኢትዮጵያ ከነዚህ ሁለቱ ሀገራት ጋር ያላትን ቁመና ከፍ አድርጎታል። እንደምታስታውሰው ክቡር ጠቅላይ ሚኒስትር ወደ ስልጣን ሲመጡ ጊዜ አንደኛው ከመጀመሪያዎቹ ጉብኝቶች ያደረጉት የነበረው ፈረንሳይ ነበረ። ያኔም ፕሬዚደንት ማክሮን በነበሩበት ወቅት ነበረ፣ ተዋውቀው ብዙ ትብብሮች ተፈራርበው ነበር እና ያኔ የተወያዩቸው ጉዳዮች እና የተፈረሙት የትብብር ኤም ኦ ዩዎች እስካሁን ድረስ መደላደል የፈጠሩ ናቸው እና እዛ ላይ ነው እንግዲህ ፋውንዴሽኑ ቢል ተደርጎ የበለጠ ኮንቲኒ የተደረገበት ማለት ነው። እሳቸው ራሳቸው ፕሬዚደንት ማ መጥተው ነበረ ኢትዮጵያ ላይ ኢትዮጵያ በመጡበት ወቅት ደግሞ አዲስ አበባ ላይ ብቻ ሳይሆን ላሊበላም ሄደው ነበረ። ስለዚህ ክቡር ጠቅላይ ሚኒስትር ያኔ ያደረጉት የመጀመሪያው ጉብኝት አንደኛው ከተስማሙበት ጉዳይ በባህል እና በቅርስ ጥበቃ አካባቢ ላይ ነበረ። ሶ ያኔ የነበረው የላሊበላ በቅርቡ ቤተክርስቲያናትን እድሳትን በተመለከተ ነበረ፣ የብሔራዊ ቤተመንግስትን እድሳት በተመለከተ ነበር። ቅድም ልክ እንዳልኩ ፈረንሳይ እንደዚህ አይነት እድሳቶች እና ሬኖቬሽኖች በጣም ጥልቅ የሆነ ኤክስፔሪየንስ ስላላቸው እሱን ነገር ወደኛ ለማምጣትና የእኛም ደግሞ እነዚህ ቁልፍ የምንላቸው የሀገር መታያዎች ስለሆኑ እነሱ ላይ ገዛ እንዲያደርጉ ያኔ ተስማምቶ ነበረ። አሁን እንግዲህ ፍሬውን እየቀመስ ነው ነው ብሔራዊ ቤተ መንግስት ተከፍቶ ራሳችንን ለማየት በፊት የነበረን ነገር ለማየት ሀገራችን ውስጥ አሉ ልንላቸው ማንችላቸው ማናሰባቸው ነገሮችን በብሔራዊ ቤተመንግስት መንግስት እያየን ነው ማለት ነው። እና ይሄም ደግሞ ከቱሪዝም ሴክተሩ ጋር በጣም ትልቅ ሚና ያለው ማለት ነው። ያኔ የተፈራረሙት ያኔም ደግሞ የተፈራረሙት እና የተግባቡበት የነበረው የዲፌንስ ኮኦፕሬሽን ላይ ነበር ማለት ነው። እና የአቅም ግንባታ፣ የተለያዩ ስልጣናዎች እና የኢትዮጵያንም የኔቪ የበለጠ እንግዲህ እንደምናውቀው የኢትዮጵያ ኔቪ የተወሰኑ አመታት ከፍ ያለበት ዘመን ነበረው። ከዛ በኋላ ኮምፕሊትሊ የተወገደ ነበረ ማለት ይቻላል። አሁን ደግሞ እኛ ራሳችን ከባህር በር ጥያቄ እና ከባህር በር ፍላጎታችን ጋር የሚያስተሳስረው እንግዲህ ያኔ ሀሳብ ውስጥም እንደነበረ ማሳየት ይቻላል። ህልም ውስጥም እንደነበረ ማሳየት ይቻላል። ስለዚህ ለዛ ጥሩ መደላድል እየፈጠረ የመጣ ነበረ ያለው እና እነሱም ትስስሮች አሉ። እንግዲህ በጣሊያን በኩልም ማዳም ጆርጃ ሜሎኒ እሷም መታ ነበረ እዚህ ክቡር ጠቅላይ ሚኒስትርም ጣሊያን ሀገር ብቻ ሳይሆን በተለያዩ የባለ ብዙ ወገን መድረኮች ላይ ከነዚህ ሁለቱ መሪዎች ጋር ሁሌ ይገናኛሉ እና ይሄ የሚያሳየን በጣም የዲፕሎማሲያችን ግንኙነት እየላቀ መምጣቱንና በተለይ በመሪ ደረጃ የሚደረጉት ጥረቶች ለዲፕሎማሲያችን ፍሬ እያፈሩ መሆኑ ነው። ሁለተኛው እንተማንስታሁ ነበረ ከኢኮኖሚክ ትብብር ጋር ማለት ነው። ፈረንሳይ በተለይ የኢትዮጵያ የኢኮኖሚክ ሪፎርም ሂደትን በጣም የምታግዝ ሀገር ናት። እንዲሁም ደግሞ ከእዳ ሽግሽግ ጋር ያለውን ውይይቶች በጂ ትወንቲ ኮመን ፍሬምወርክ ውስጥ ለእኛ አጋር ሆና በጣም ብዙ የምታግዝ ሀገር ናት። እንግዲህ ባለፈውም ፕሬዚደንት ማክሮን በመጡበት ይሄ ነገር የበለጠ መስተካከል አለበት እና እኔም ቀጣይ አጋር ነኝ የሚሉትን ነገር በይፋ በፕሬስ ብሪፊንጋቸው ያጋሩት እንደነበር እናስታውሳለን። ከጣሊያንም ጋር እንግዲህ በኢንዱስትሪ ዘርፍ፣ በጤና፣ በባህላዊ ቅርስ ጥበቃ እንዲሁም በግብርና በኩል በጣም እገዛዎች እያደረጉና ትብብሮች እያደረጉ እንዳሉ እናውቃለን። በተለይ ደግሞ በግብርና እሴት ሰንሰለት ውስጥ በቡና ቫሊዩ ቼን ውስጥ እዛ ውስጥም ትልቅ ሚና እየተጫወቱ ነው ያሉት እና ከኢኮኖሚክ ትብብር ጋር እነዚህን ነገሮች ልናያቸው እንችላለን። በተለይ ደግሞ የእዳ ስረዛው ላይ እነዚህ ሁለት ሀገራቶች በምን ያህል ለኛ እያገዙ እንዳለ ማለት ነው። ሶስተኛው ከዲፌንስ ኮኦፕሬሽን ጋር ነው። ይህም ያላቸው ስምምነት በስልጠናና አቅም ግንባታ ነው። ኢትዮጵያ ደግሞ ባለፉት አምስት ስድስት ዓመታት የበለጠ የመከላከያዋን ሀገር መከታ እንዲሆን አሰራሩን፣ አስተሳሰቡን፣ አወቃቀሩን ለማሳደግ እና የበለጠ ለማጠናከር በጣም ብዙ ሂደቶች እየተካሄደበት ያለበት ነው በመንግስት በኩል። ስለዚህ እነዚህ እርዳታዎች ደግሞ እነዚህ ከቆዩ ሀገራት ብዙ ልምዶች የምናገኝበት ነበረ። አሁንም የዛን ፍሬ እየቀመስን ነው ማለት ነው። በመጨረሻ ካልቸራል ኮኦፕሬሽን ጋር ወይም ከባህላዊ ትስስር ጋር ያለው ነው እንግዲህ ፍሬ ያለው ብዬም የምገምታው ቅድም ልክ እንዳልኩ ይሄ ነበረው፣ ያው ያኔ በመሪዎች ደረጃ በተደረገው መግባባትና ስምምነት የላሊበላ ውቅር ቤተክርስቲያናት እድሳት ላይ ነው ያለው። ይሄ ካለቀ በኋላ እንግዲህ የበለጠ ደግሞ ብዙ ሰዎችን አትራክቴ የማድረግ ካፓሲቲው እንዳለን እና አቅሙ እንዳለን የምናይበት ነው። በጣሊያን ደግሞ ብናየው እዛ እንግዲህ በኛ ታሪክ ውስጥ ሙከራ አድርገን የነበርንበት በአቪዬሽን ውስጥ ወይም አውሮፕላንም ለመስራት ሙከራ ያደረግንባት የፀሐይ አውሮፕላን በፈረንጆቹ በ1930ዎች ውስጥ ጣሊያን ሀገር ተወስዳ አሁን በእነሱ ሁለቱ መሪዎች ትብብር ነው ልትመለስ የቻለችው፣ የዛሬ ዓመት ማለት ነው። እና ይሄ ደግሞ የፀሐይ አውሮፕላን አሁን ለብዙ ወጣቶችም የሚያልሙ እንደዚህ አይነት ነገር መፍጠር እችላለሁ የሚሉ እንዲሁም ደግሞ ለቱሪስቶች መስህብ እንዲሆን በአድዋ ሙዚየም ውስጥ ሰፍሮ ይገኛል። ሌላኛው ደግሞ ያው የኛ የምንታወቀው እንደ ሀገር በሌላው ዓለም ውስጥ በሯጭነታችን ነው። ስለዚህ አበበ በቂላ ደግሞ ሮም ላይ ያኔ እናውቃለን በጣም ስማችንን አግኝቶት ነበረ። ስም አስጠሪ እንደመሆኑ የአበበ በቂላ ስትሪት የሚባል አለ እዛ ላይ ደግሞ ክቡር ጠቅላይ ሚኒስትር የዛሬ ሁለት ዓመት ሄደው የአበበ በቂላ መታሰቢያን በይፋ እንዲገልጡ ያደረጋቸው እነዚህ የሁለቱ ጥብቅ ትስስር ነው ማለት ነው። ስለዚህ በማንኛውም ሰዓት እንግዲህ አሁን ከስም ብቻ አልፎ መታሰብ ያለው አበበ በቂላ ማንኛውም ሰው በዛ መንገድ ሲያልፍ ቱሪስቱም የሀገሬውም ሰው ሁሌ የሚያስታውሰው የኢትዮጵያ ደግሞ በእንደዚህ አይነት በኩል አቅም ያላት ሀገር መሆኗን የሚያስታውስበት ነው ማለት ነው። በሁለቱ ሀገራት የነበረው ቆይታ በጣም ሰፋ ያለ ብዙ ምልከታዎች የታዩበት እንደነበረ ማንሳት ይቻላል። ምንድን ነው የሚጠበቀው ከዚህ በኋላ እስከነዚህ ሀገራት ጋር የሚኖረን ዲፕሎማሲያዊ ኢኮኖሚ የሌሎችም ዘርፎች ትብብሮች ምን ይጠበቅበት? እንግዲህ እስካሁን ጥሩ መደላደል ተፈጥሯል። እሱ ላይ ምንም ጥርጥር የለው። ስለዚህ ጥሩ መደላድል ያለበት ነገር ሳስቴን እያደረግከው እየበለጠ እየጠነከረ እየጠነከረ ነው የሚሄደው። ምን እንጠብቃለን የሚለው እንግዲህ ጥቂት ለማንሳት ምናልባት የበለጠ አሁን ባለንበት ባለፉት ጥቂት ዓመታት የኢኮኖሚ ማሻሻያ እየተደረገ ነው በሀገር ውስጥ። ይህ ደግሞ ምን አድርጓል? ከዚህ በፊት ለኢንቨስትመንት ዝግ የነበሩ መስኮችን ክፍት አድርጓል። ከውጭ ሀገር የመዋላ ነዋይን ለማምጣት ማለት ነው። ይሄ ደግሞ ጠቀሜታው ምንድን ነው? እነዚህን ነገሮች ዝግ አድርገን እኛ ራሳችን ልናንሰራራቸው አልቻልም፣ አቅምም አልነበረም። ስለዚህ ክፍት በማድረጋችን አንደኛ በጣም ብዙ መዋላ ነዋይ ይፈሳል። ከዚህ ጋር ተያይዘው የስራ እድል ፈጠራው ከፍ ይላል፣ የልምድ ልውውጡ ከፍ ይላል። ስኪልዝ የምንላቸው እኛ ጋር የሌሉ እዛ ያሉ እኛም ጋር ያሉ ደግሞ እዚህ ላይ ቫሊዩ አድ ልናደርግባቸው የምንችላቸውን መስኮች ይከፍቱልናል ማለት ነው። ስለዚህ ከዚህ ምን ይጠበቃል ከዚህ ትብብር የሚለው ክቡር ጠቅላይ ሚኒስትርን በነበራቸው ውይይት ከሁለቱም ጋር፣ አንደኛው አጽንኦት ሲሰጡት የነበረው ነገር ኢንቨስትመንትን እንዲጀምሩ የጣሊያን ኩባንያዎች የበለጠ የመጡ በተለያየ መስኮች እንዲሳተፉ የፈረንሳይ ኩባንያዎች እየመጡ በተለያዩ መስኮች እንዲሳተፉ ኦልሬዲ እየተሳተፉበት ያላለ ግን ሁለቱም ሀገራት እና ሁለቱም መሪዎች የተስማሙበት አንደኛው ነገር ከዚ ጉብኝት ጋር ተያይዞ ይህ ኢንቨስትመንት የግድ እንደሆነ ማለት ነው የበለጠ ለማጠናከር። ስለዚህ እነዚህ አሁን ያደረግናቸው ማሻሻያዎች የቢዝነስ ኢንቫይሮንመንቱን ወይም ኢዝ ኦፍ ዱይንግ ቢዝነስ የምናደርጋቸው ጥረቶች የበለጠ ምቹ ለማድረግ እነሱ እራሳቸው ጥሉ መደላደል ይፈጥራሉ። እዛ ላይ ደግሞ ተንተርሶ እኛ በምንሰራው ልክ ኢትዮጵያ እንግዲህ እንደሚታወቅ በጣም ብዙ ወጣቶች አሏት፣ እንግዲህ ለስራ አቅም የሚሆኑ ማለት ነው እንደዛ አትራክቲቭ ያደርጋታል አንደኛው ነገር ለበጣም ብዙ ኢንቨስተሮች ከታዳሽ ኃይል አኳያ እንኳን ብታየው ኦልሞስት ወደ መቶ ፐርሰንት እንግዲህ የታዳሽ ኃይል አቅርቦት አለ። ስለዚህ እሱም ራሱ ምቹ ያደርገዋል። ለብዙ ኢንቨስተሮች የተለያዩ ነገሮች ብቻ ምቹ የሚያደርጉት አለ እና በእኛ ጥረት መሰረት እንግዲህ እኛም እንደ ሀገር እንደ መንግስት ብቻ ሳይሆን እንደ ሀገር በምናደርገው ጥረት መሰረት ያንን መዋለ ነዋይ ለራሳችን በሚጠቅም መልኩ መሳብ የምንችልበት አጋጣሚዎች እና ጥሩ መደላድሎችን ፈጥሯል። እነዚሁ የጀመሯቸው ሀይ ሌቭል ጉብኝቶች በመሪ ደረጃ ይቀጥላሉ እና ከዚህ ጋም ደግሞ ተያይዞ ዝም ብሎ ለጉብኝት ሳይሆን ስትራቴጂካዊ ለሆኑ አላማዎች የበለጠ እያደገ የሚመጣበት ነው ለኢትዮጵያ ብቻ ሳትሆን ጣሊያንና ፈረንሳይን የምትፈልገው፣ ጣሊያንና ፈረንሳይም ራሱ ኢትዮጵያን እንደ ስትራቴጂክ አጋር በአፍሪካ ቀንድ ወይም በምስራቅ አፍሪካ አድርገው የሚቆጥሯት ሀገር እንደመሆኗ አቅም ያላት ሀገር ናት የሚለውን እና ጠንካራ ሀገር ናት የሚለውን እሳቤ እነሱ ራሳቸው ስለሚያምኑበት ያንን ደግሞ የበለጠ ስትራቴጂካዊ ወደሆኑ ነገሮች እየመነዘሩ መሄድም ይፈልጋሉ። ከዚህ ጋር እንግዲህ ተያይዞ አንድ ከፊት ለፊታችን እንኳን በቅርብ ምን ፍሬ ያለ ምን ይመጣል የሚለው የዛሬ ሁለት ሶስት ዓመት አካባቢ ጣሊያን ሮም ላይ የተባበሩት መንግስታት የፉድ ሳሚት ተካሂዶ ነበር። ክቡር ጠቅላይ ሚኒስቴር እዛም ተናጋሪ ነበሩ። አሁን እኛ ከጣሊያን ጋር ኮሆስት ሆነን በሚቀጥሉት ወራቶች ውስጥ ኢትዮጵያ ላይ ይህ ትልቅ መድረክ ይካሄዳል ማለት ነው። በጣም ብዙ ሺዎች ከዓለም አቀፍ ማህበረሰቡ የሚመጡበት ትላልቅ መሪዎች የሚገኙበትም መድረክ ነው የሚሆነው ሰው ለእኛ ይሄ ራሱ አንድ ትልቅ ቁልፍ ፍሬ የምናገኝበት ነው እና ወደፊታችንን በተለይ በኮንፍረንስ ቱሪዝምም ኢንፍሉወንስ ወይም የስበት ማዕከልም ከመሆን ጋር የሚያያይዙ ጉዳዮችን እየከፈተልን ይሄዳል ማለት ነው። በመጨረሻ እኔ ማንሳት የምፈለገው አይ ቲንክ በዋነኝነት ከሁለቱ ሀገራት ልንማርም የምንችለው ከቱሪዝም ጋር ነው። እንግዲህ አንደኛው የኢኮኖሚያችን ምሰሶ ቱሪዝም ነው ብለን ክቡር ጠቅላይ ሚኒስትር በሚመሩት ብዙ ዘርፈ ብዙ የቱሪዝም እንቅስቃሴዎች ሌሎቹ መስኮች እንዳሉ ሆኖ ማለት ነው። ያው እንደሚታወቀው ኢትዮጵያ አሁን የምታራምደው በግብርና ላይ እንደ አንድ መስክ ነው። በማኒፋክቸሪንግ ላይ እና ኢንዱስትሪ፣ በማዕድን፣ በአይሲቲዝ እነሱን ቅድሞ ሬዲመንሽን አድርገ ይልሃለሁ እና አንደኛው ደግሞ ኢኮኖሚያችንን ማጠናከር የምንችለው ተብሎ የተመረጠው የቱሪዝም ሴክተሩ እንደመሆኑ መጠን ከነዚህ ሀገራት ጋር የምንቀስማቸው ልምዶች፣ የምናደርጋቸው ትብብሮች፣ ኢንክሉዲንግ የምንስበው ማዋለ ነዋይ ለዚህ ሴክተር አጋዥ ይሆናል ብዬ አምናለሁ። ፈረንሳይ በዓመት እስከ መቶ ሚሊዮን ቱሪስቶች የሚሄዱባት ሀገር ናት። የሰው ብዛት ብቻ ደግሞ ሳይሆን አትራክሽን የሚባሉት የሚጎበኙ ከዓለም አንደኛ በብዛት በጣም ብዙ ሳይቶች አሏት። ቅድም የእውነቱ ረዳም ብዬሃለው ግን አይፍል ታወር በአመት እስከ ሰባት ሚሊዮን እሱም ብቻ ለማየት የመጡ ሰዎች አሉ። ስለዚህ እኛም ይሄን ነገር ማብዛት አለብን። እነዚህ እኛ ኦልሬዲ ናቹራል ሂስቶሪክ ታሪካዊ የሆኑ ባህላዊ የሆኑ መስህቦች አሉ። ግን እነዛ መስህቦች ደግሞ ተጓዳኝ የሆኑ አገልግሎቶች ያስፈልጓቸዋል። ለዚህ ነው ክቡር ጠቅላይ ሚኒስትር በገበታ ለሸገር፣ በገበታ ለትውልድ፣ በገበታ ለሀገር የተለያዩ እነዚህ ሰርቪስ የሚሰጡ ተቋማትን እየፈጠሩ ያሉት ማለት ነው እና መዳረሻዎችን እየፈጠሩ ያሉት ምክንያቱም አንድ ሰው አንድ ቦታ ሲሄድ ጊዜ አይቶ ብቻ መመለስ ሳይሆን ጥሩ ምግብ በልቶ፣ ጥሩ አልጋ ላይ ተኝቶ፣ ጥሩ አካባቢ አይቶ መሄድ ነው የሚፈልገው እና በእነዚህ በገበታ ፕሮጀክቶች የጠቅላይ ሚኒስትሩ ኢኒሼቲቮች የሆኑ የቱሪዝም ስራዎችን ማጣጣል የለብንም። ምክንያቱም አሁን አይደለም የምናያቸው ፍሬያቸውን እነ ፈረንሳይና እንደነ ጣሊያን ያሉ ሀገራት የዛሬ ስንት ዓመት የሰሯቸውን ነገር ነው አሁን በቢሊዮኖች የሚያገኙት ማለት ነው። ስለዚህ ቅድም ልክ እንዳልኩ የፈረንሳይ የቱሪዝም ሴክተር በ2024 ዓ ም ብቻ 71 ቢሊዮን ዩሮ አግኝቷል። ከቱሪዝም ከውጭ ጎብኚዎች ከሀገር ውስጥ ቱሪዝም አይደለም። ስለዚህ አሁን እኛም እሱን ነው የምንፈልገው። ምክንያቱም ቱሪዝም በጣም ትልቅ አቅም አለው፣ ብዙ የስራ እድሎች ይፈጠራሉ ኢኮኖሚው የበለጠ እየተጠናከረ ይመጣል እና ያንን ግንኙነት የኢትዮጵያ ሕዝብ ማየት አለበት። ዝም ብሎ ለብቻ የሚሰሩ ነገሮች እንዳሉና አንደኛ የትውልድም አሻራ የሚያርፍባቸው ናቸው። ግን ከዛ ደግሞ ባለፈ የኢኮኖሚ ጠቀሜታቸው ታይቶ ታምኖበት የሚሰሩ ነገሮች ስለሆናቸው፣ በኮሪዶርም የሚደረጉት ነገሮች ኢቨንቹዋሊ በጣም ብዙ ፔዮፍ እያደረጉ የሚመጡ ስለሆኑ ይህን ነገር ልናይባቸው እንችላለን ብዬ ነው ማስበው። ይሄ ብዙ ብዙ ኢትዮጵያ የተማረችበት የቀሰመችበት ልምድ ያገኘችበት ነው ብዬ አስባለሁ። ቢልለኔ ስዩም የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ስለ ጊዜው ከልብ ነው አመሰግናለሁ። ምስክር ክቡራን ተመልካቾቻችን ስትከታተሉት የቆያችሁት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በፈረንሳይ እና ጣሊያን የነበራቸው ይፋ የስራ ጉብኝት ምን ምን መልክ ነበረው በሚለው ላይ ነበር ቆይታ ያደረግነው። ስለ ጊዜያችሁ አመሰግናለሁ። ጤና ይስጥልኝ።